እኔ ዛኪር ኩኝ በኋላ እዛው ባሉ የገዳሙ አባቶች ተጠርቼ ክህነት እንደምቀበል ቤተክርስቲያን እንደማገለግል ተነገረኝ። ምን ነበር ምላሽ ግን በጣም ያለቀስኩት በመሸታ ቤቶች ስጋቸውን እየሸጡ የሚኖሩ እህቶች አሉ እነዚህ እህቶቻችን በጣም የሚገርምሽ ነገር የቅዳሴው ጸሎት ይናፍቃቸዋል ማህሌቱ ይናፍቃቸዋል ለትንሳኤ ሁሉም ምዕመን ተሰብስቦ ነጠላውን ለብሶ ወምድርን የተገበረ ፋሲካ እያለ ከሊቃውንቱ ጋር በዝማሬ ሲያመሰግን ያንዳንዷ ነገር ልባቸውን ይሰብራቸዋል እነሱም መጥቶ በማህሌቱ መሳተፍ ይፈልጋሉ ሁለት አይነት ጸጸት አለ አንደኛው ጸጸት መልካም የምንለው ጸጸት ነው። ሁለተኛው ደግሞ መጥፎ ጸጸት ነው። እያንዳንዱ በክርስቶስ ኢየሱስ የሚያምን ሰው መጸጸት ያለበት ጸጸት መልካም ነው። ታቦተ ጽዮን በውጭ ቆማ ሳለ እኔ ከቤት የጣሪያ ስር ገብቻ አላለ። ደብዳቤ ጽፎ ኦሪዮን በጦር ሜዳ እንዲገደል የራሱን የሞት ደብዳቤ አስይዞላል። ዳዊት እንዲህ የሰራው ኃጢአት በመጽሐፍ ቅዱስ ውስጥ ተቀምጧል። ለምንድን ነው እግዚአብሔር ይቅር ይለኛል በሚል በተደጋጋሚ በኃጢአት ልምምድ ውስጥ የሚሆኑ ሰዎች አሉና ለዚህ ስምንትላለን የ የሚፈጠሩ ኃጢያት እያንዳንዱ ክርስቲያን መስራት የለበት በአጭሩ እንዲህ አይነቱ ኃጢያት የይሁዳ ንስሐ ይባላል ወንጌል በህይወት ከሚሰበክባቸው መንገዶች ውስጥ አንዱ ትዳር ነው አንዲት ሴት አስር ወንድ ልታፈቅር ትችላለች ምን ማለት ነው ከበደ የእሷን ፍቅር ረግጦ ስለሄደ ሌላ ሰው በህይወቷ ሲመጣ ከእንደገና አትወድም ከእንደገና አትፈቀር የሚባል ነገር የለ ሰላም ተወዳጆች ፈለገ አትናቴዎስ እባላለሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በእቅበት እምነት የማገለግል ወንድማችሁ ነኝ በመልህቅ ፖድካስት በትዳር ነክ ጉዳዮች በጣም ሰፊ የሆኑ ሀሳቦችን ስንወያይ ነበር። እንደ እግዚአብሔር መልካም ፈቃድ ነገ ስምንት ሰዓት ይለቀቃል። ሁላችሁም ተከታተሉት።